አብጄ እንድቀር ነው እንዴ የምትፈልገው? ለእንትነት የቃዣ የኔ እና እኔ ለቃዤ እኔ ለቃዤ። እንደሱ አይደለም እሺ፣ እንደሱ አይደለም ሰከን ነው እንጂ እኔ እኮ አሁን እኮ። እሺ፣ ምን ይደረግ? እንዴት እናንጠልጥለው? ይፈንከት። አዎ፣ በቃ መፈንከት ብቻ ነው ያለበት። አንተ እንዴት እኔ እንደዚህ ታደርገኛለህ? ምንድን ነው የመጣው? ልትፈነከት ነው የመጣሁ እና ልትፈነከት ነው የመጣሁ እና ምንድን ነው? ልቀቀኝ በቃ ተረጋጊ። ባንተ ምክንያት ነው እንደዚህ ሆንኩት። እኔ ምክንያት በሱ ነው። እንዲህ ነው የሚሰራው። ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። ዛሬ ቅመሟን እፍን አድርጌ አፍኜ አዲሱ ቤታችን ይዘነው መተነ ቤታችን በሉት። እነግራችኋለሁ የማ ቤት እንደሆነ። ቅመም ጸጣ ትበይና፣ ደግሞ እኔና ሀይሚ በጣም ሰላም ነን። ትንሽ ትላንትና ያው አለመግባባቶች ቢኖሩም ትላንት ግን ያልመጣንበት ምክንያት አለን። ያው እኔ ማልተመቸኝም ሀይሚ የሆነበት ጦስ ጦስ እያለች ነበር፣ እና እሱን እሱን ነገር እያስተካከልን ነበር። ሶሪ ስለቀረን ሁላችሁም፣ ሁሌ እንደምትናፍቁ እናቃለሁ፣ እናቃለን። ግን ግዴታ ሆኖብን የቀረ ነው ትላንት ደ ደናነሽ አዋው ጸጥ ለምነሽ እድሉን እስክሰጠኝ አንተ ነው ነች ጭምጥ የሚባለው ጸጥ ያለ ሰው ሆነች። እድሉን አስጠኝም ጨርስ ብዬ ነው ከማቋረጥ ነው ግን ቀደም፣ ምን ዋጋ አለው? እሺ ይሁን። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ። እኛ እኛ በጣም ደህና ነን። እኛ በጣም ደህና ነን። እኛ እኛ በጣም ደህና ነን። ያው ሰሞኑን ጠፍተናል ግን ያው የጠፋ ነው በሰላም ነው እና በአንዳንድ ነገሮች ምክንያቱም አይዋሽም እኮ ተጣልተን ነበር። አሁን እኛ በጣም ሰላም ነን። ምናምን አትበል፣ ተጣልተን ነበር። አኩርፈሀይ ነበር ግን ልሄድ ስል አስቆምከኝ። እውነት ለመናገር ግን በዚህ አጋጣሚ ልሄድ አልነበረም። በጣም ብዙ ሰዎች ብዙ ነገር እያሉ ነበር እና ልሄድ ሳይሆን አንተ እንድትታረቀኝ የፈጠርኩት ሲስተም ነበር። በቃ ሴቶች ግን ከባድ ናቸው እኮ አዎ ግን አንዳንድ ሰዎች ማለት ነው የሆነ ዝም ብለው የሚያወሩ ሰዎች አሉ። ያቸው ያሩ ያቸው እነሱ ያቸው እሺ። እና ብቻ ግን ዞሮ ዞሮ እኔ እናንተ ታርቀናል፣ እኛ ሰላም ነን። በጣም ዛሬ ደግሞ የመጣንበት ቤት በጣም እንዲያድግ የምንፈልገው ልጅ ነው። በእውነት በጣም ጎበዝ ሰው ነው፣ ሲሰራ ምናምን ጎበዝ። እኔ ስለማውቀው ነው፣ ቲያትርም ምናምን አይ ቲንክ ሰርቷል። እና ጀግና ልጅ ነው፣ በእውነት በጣም ጀግና ልጅ ነው። እና በጣም እንድታበረታቱ ትፈልገው ልጅ ነው። ላይክ እንደ ፍጼ ማለት ነው። ፍጼ እንዳደረሳችሁት እሱንም ሰብስክራይቡን እርግጠኛ አይደለሁም ስንት እንደሆነ ግን ከ10 ሺህ በላይ እንዲሆን እፈልጋለሁ። ሜይ ቢ አምስት ሺህ ምናምን ነው መሰለኝ። እና የዳኒ ቤት ነው ዳኒ ማለት ያኔ እንደ እብድ ሆኖ ተውኖ ሃይሚን ያስጨናቃት ልጅ ነው። በጣም አሰቃይቶኛል። በጣም ጎበዝ ልጅ ነው በጣም ማለት ነው። አላደነቅሽውም ግን? እንዴ፣ በጣም አድንቄዋለሁ። በዚህ አጋጣሚ አድናቂ ነኝ። ቲያትር መስራት ጠቅሞሃል፣ እና በደንብ ትተውናለ። እውነት እንዴ፣ በጣም ጎበዝ ነው። የመሬ ነው። በጣም የሚገርም ታለንት ያለው ልጅ ነው። እና አሁን አምስት ሺ ነው። ቤተሰቦቻችን ደግሞ እንዲቁጠር አለላችሁም። ጫቅ ሰብስክራይብ አድርሱት፣ እና አምናለሁ በእውነት በዚህ ቪዲዮ ቢያንስ ከአስራ ምናምን በላይ እንደሚሆን ተስፋ አደርጋለሁ። ታቁታላችሁ ብዙዎቹ ቤት ይገባል፣ ያግዘናል በጣም ምናምን እና እናንተም እንድታግዙልን እንፈልጋለን። የሚሰራ ልጅ ነው አምንበታለሁ። የሚሰራን ሰው ማበረታታት ደግሞ የኛ የሰዎች ባህሪያችን ነው። የሚሰራን ሰው በኮንፊደንስ እናበረታተዋለን፣ እና እኔም ዳኒ በጣም በጣም ነው የምወደው። እና ቤተሰቦች አበረታቱልኝ። በእናታቸው ሰብስክራይብ አድርጉልኝ። ዛሬ በእውነት የመሬት ነው የምላችሁ ከ10 ሺህ በላይ ሆኖ እንዲያደር ፈልጋለሁ። ትዌኒፎር ማለት 24 ሰዓት ሳይሆን ቢያንስ 10 ምናምን ሺህ እንዲገባ ፈልጋለሁ እና የእኛ ፋሚሊ ደግሞ አሳፍራችሁን አታቁሙ ሁሌ ከኛ ጋር ናቸው። በብዙ ነገር በሰብስክራይብ ብቻ አይደለም። ሞር በቃ በእኛ ላይፍ ከኛ ጋር ናችሁ እና እግዚአብሔር የምንልበላቸው በእናት ስ ያግ መርግልኝ እግዚአብሔር ያሰባችሁትን ያሳካላችሁ። ለሰው ደስታ እንደምታስቡት ሁሉ ለእናንተም ህይወታችሁ ላይ ያልታሰበ ደስታ ደስታን ያምጣላችሁ። የሆነ ነገር ደግሞ ፈልጋችሁ እንዳታጡ እንዳታጡ የፈለጋችሁትን ነገር ፈጣሪ ስጣችሁ። ከክፋት ውጭ ሁሉንም ነገር ያደርግላችሁ። እኔ ስመረቅ ደስ የሚል ምርቃት ነው። በነገራችን ማለት አሁን ምን አይነት ምርቃት ምሳሌ ፈልገሻ ትጪ ፈጣሪ ያሰብሽውን ያሳካልሽ እና ደግሞ ምንድነው ይሄ የሰው ነገር አያሳይሽ። ማለት ፈጣሪ የአንችን ነገር ይስጥሽ እንጂ የሰው ፊት እንዳታይ የሚሉ ምርቃቶች በጣም ነው መወዳቸው። እንደዛ ብላችሁ መርቁልኝ ኮሜንት ላይ እና በእኔና በሀይሚ ስም እና በሁሉም በእኛ ጓደኞች ስም ሰብስክራይ ባርጉት። ዳኒን አበረታቱ። ደውለን ለጣል እየመጣ ነው እና ግን የጠራ ነው። በሰላም አይደለም፣ በሰላም አይደለም። እናስጨንቀው ነው። ሀይሚ ሲጀመር ከዛን ቀን ጀምሮ ልክ አይደለችም። ልክ ነሽ? እስኪ እኔ ልክ አይደለሁም? አዎ፣ ጦዛለች። ዝም ብሎ ይታየኛል። በቃ የሆነ ነገር ግራ ገባና እያስጨነቃት ነው። በቃ በእንቅልፍ ልቧ እየመጣ ራሱ ዳኒ ይወጣ። አይ እንነግርሽ? አዎ፣ ብሩኬን በጥፊ በይው ይለኛል ማታ ማታ ደግሞ ንኪት ታገኝኛለሽ፣ ጠንቀቅ። በቅዠቴ እንደዛ ረግና ከዛ ማታ በህልሜ እንደዛ ያለው ስቃዥ ምናምን ዳኒና ጥቃጅ ዳኒ። አሁን ከዳኒ ጋር ችግራችን ዳኒ ካንተ ጋር ነው ያጣላን። ከዛ ጊዜ ጀምሮ በቃ እንዲህ ነው ያልኩት ነው በታተንልሽ አፍንጫ እኔ ግን ሴቶች ጥፍር ተሰራችሁ ማለት እኮ ምንም ነገር አትሰሩም። አጉልሱኝም የራሴ ጥፍር ነው ሰውዬ። ምኑ ነው የራሴሽ? ጥፍር ጥፍሬ እንደዚህ አይታችሁ ታውቃላችሁ? ሀይሚ አዎ፣ አራታሽ ድሮ ያውቁታል። እኔ ተማሪ እያለሁ ነው። እና የት እንዳልሄድብህ ነው እንደዚህ ያነቀኝ። ምን አገባሽ? መፍትሄ ነው ሰለ ውታ ጀራ ለበልሽ ትክሻዬ። ረጃጅም ሰዎች ግን አጫጭ ሰዎች ለመደገፍ ነው። እሺ ነው ተደገፊ። ነው እኔ አሁን ወዴት በቃ ያው እንደሱ ተከሻሽን አስገቢው። እንደዚህ ላንጠልጥልሽ፣ እሺ ላንጠልጥልሽ። እንደዚህ ያስረዘመ ነገር ምን፣ ጸጋው ነዋ። ኧረ አንቺ ኢቲቪ ቶ ስለሆንሽ እኮ ነው። ኢቲቪ ቶ ስለሆነች በቃ ሰይማ ቀረች። እኛ ቤት በእንትን ነው፣ በዘር ነው። እስኪ አብርሽ፣ እኔ እስኪ ኤፍሬምን ተመልከት። ይወጣል ሰው ከእናት ወድ ነውእና ቤተሰብ ዳኒ እየመጣ ነው። ሀሚም ተዘጋጅታለች፣ እኔም ተዘጋጅቻለሁ። ትንሽ አርቀ ነው ሞር። ግን ፎከስ እንድታረጉ የምፈልገው እንድታበረታቱት ነው። ስለሚገባው አይደለም፣ ጎበዝ ነው። የሚሰራን ሰው በእውነት ማበረታታት አለብን እና እኛም የአቅማችንን ለማድረግ እንሞክራለን። እናንተም የምትችሉትን አድርጉ። በሰብስክራይብ ቪዲዮን ጨርሶ በማየት ለእሱ ሞር ይጠቅመዋል እና ብዙ ሰው ጋር እንዲደረስ ዩቲዩብ ሪኮመንድ እንዲያደረገው ያደርገዋል እና እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አግዙን። በጣም በጣም እንወዳችኋለን እና አንድ ቀኑ ስላስጨነቅናችሁ ሶሪ። እንትን ነው ምንድነው የሚባለው? አለመመቻቸት ነው እሺ። ትንሽ ብዙ ጊዜ ያደረገን ነገር ነበር እና ለዛ ነው በጣም ሶሪ፣ በጣም እንወዳችኋለን። ከቅመማ ጋር ዛሬ ዳኒን እርር ድብን እናደርገዋለን። ይመቻችሁ። እስከዛው ሰብስክራይቧን እየነካካችሁ። አረ ዛሬ መሽኮርም አብዝተሻል። ለምን ይህን ይጭዋል? መሽኮርም እሺ፣ ሌላት እስኪ ቀና ብለሽኝ። ቀና በይ፣ ቀና በይ። እንዲህ እንደዚህ አይደለም የምፈልገው። እሱ ሲመጣ እሺ ሮዲያ አራ ወዲ ስሚኝ ስሚኝ፣ እግዚአብሔር እንደዚህ አይደለም። እንዴት ነው ግን? እንደ እብድ ነው። በጭንቀት እኔ በሌሊት በህልሜ እየመጣ ፈነክታለሁ። ለኔ ብቻ ነው ድንጋይ የምታነሺው? ይሄን ግብደውን። ሰላም አባቴ አራት፣ ፍራንች ሮማን እና ታዲ ናናናና በጣም ፈልገን የመጣው ዳኒ ቤተሰብ አሉ። ሰላም በል በስርዓት ሰላም ሰላም ብለው ያገባ። ምክንያቱም ቤተሰብንም አማላጅ አድርገን ያመጣ ነው እዚህ ጋር እንዲያስታርቋቸው። አንቺ ልጅ ና አትሽሽኝ። ነው የተመለሽ እኳ ኩርፋ አለኝ። ለዛ እኮ ነው የጠራት። ልጅቷ ጤነኛ አይደለችም። ይኸው ከዛን ቀን በኋላ ግራ ገባኝ። ማታ ማታ ልካ አይሚኒኝ እዚህ ጋር ማታ ማታ አንድ ልካረለች ዳኝ አንድ አንድ ው ሁሌ ነው የምትቃዠው። ወይኔ ው ትላለች ደውላ ትነግረኛ ረ ልጅ የሆነ ነገር አስደርግልኝ። በቃ ወይ መቱ የውራይ ምናምን አለች። ው ምንም አደለ እንዴ እፈራለሁ። በአንተ ምክንያት ነው እኮ እንደዚህ የሆንኩትኝ ኔ ግራ ጋር ምን ላደርጋት? እሺ፣ ምን ያስበይበት? እኔ ከዛ ጊዜ በኋላ ያየሁትን ሰው ሁሉ ፈንክች ፈንክች ይለኛል። ማታ ማታ ቃዣለሁ። ባለፈው እኔ ድንጋይ እዚያ ስድስት። አይደለም፣ ሃይሚ አይደለም፣ አይደለም። ይሄ አይጎዳውም እኮ ግን አይደለም። ቀስ በይ ቀስ በይ። አሁን አይደለም። እሺ፣ እናንሳዋ። በቃ ተይ፣ ይከብድሻል ወይ? እቺ ልጅ ይከብድሻል። አትፈንክች። አሁን ተረጋጊ። አሁን ያስጨነቅሽ ነገር ልንፈታው ነው። እኔ አውቄ ነው እንዲልሽ እናደርጋለን። ጡጥ ነው ወደዚህ። ጡጥ ጡጥ አትበይ። ጡጥ ጡጥ። እሺ፣ እሱ ጋር አሁን ዳኒ ስመኝ ካሜራ ይዤ እኔ መጣሁት። እቺ ልጅ ግራ ገብቶኛል፣ ምን እንደምታረግ አላቅም። እንዳመጣው ራስ ጨርሰው። እኔ ፕራንክ እናድርግ እንዳሳብ እንደ ስጠይቅ አንተ ገግመ ካልሰራ ነው በቃው አልክ። ይሄ ድሮ የሰለጠንከው ተውነቴ ተነስቶብህ ይሁን አገርሽቶብህ ይሁን ምንም አቀው ነገር የለም። አረ ብሩኬ ምን ሆነ ነው? በእግዚአብሔር፣ ታዲያ ቆይ አሁን ይደክምሻል። ቆይ ቆይ፣ አይደለም አሁን፣ ወይ ይቅርታ ጠይቅ። ምን እንደ ሀሳብ ነው ነው ነው? ቆይ ሀይሚ አሁን እሱ ቀስ ብሎ ይቅርታ እንዲጠይቅሽ እናደርግ ትፈልጊያለሽ? ይቅርታ እንዲህ እኔ እሱ ከፈነከትሽ በኋላ ነው ደህና ትሆኛለሽ የተባልኩት፣ እሱን አዎ፣ እሺ። የድንጋይ አላነሳም፣ አላነሳም። የድንጋይ እ ኬቱ ጋር የሆነ ግብዳ ድንጋይ ነው፣ ጥሩ የሚሆን ብትፈነክሱ ራሱ የሚወጣልሽ በግብ የጭንቀቱ ምናምን፣ ከእዛ ቅድም የሚወጣልሽ በግብዳ ድንጋይ ስትፈነክሱ ነው ተብላለች። አታየት ና አንተ ያመጣው ጣጣ ነው። ለምን ኩሻፕ ምች አልካት እ ለምን ሃይላንድ እኔ ብዬ ያለው ኩሻፕ አስመጣ በአንተ ምክንያት ነው እ ነው እንደዚህ የሆንኩት ሃይም በሱ ነው በሱ ነው ልክ ነሽ በእሱ ነው እኔ እሱ ምክንያቱ ነው እና የት ነው የምትሄደው ነው ኩሻፓ አስመጣት አሯሯጥ የማድረገው እኮ እና እኔ እኮ አይሚም ፕራንክ እናድርግ፣ እንጂ ኩሻፓ አስመጣት አስደንግጣ ብያለሁ። ነው ግረፋት። እኔ ብሩክ እኔ ወይኔ እኔ አላልኩትም፣ ብያለሁ ቤተሰብ ስሰራ እኔ አይደለም። በጭራሽ በጨና ቁም። እዚህ ጋር እሺ። አታስፈራራኝ። እንድትደበድበኝ ነው? ካልፈነከትኩ እኔ አብጄ እንድቀር ነው የምትፈልገው? እሺ ምን ይደረግ? እንዴት? እና እንጠልጠለው ይሆነ መፈንከት ብቻ ነው

እንዲህ ወደ ጎን አይሻልም? እና ቀስ በይ። በቃ ይቀመጥ ወገብሽ ነው ያምሽ። እስቲ እስቲ ወገብሽ ሌላ ደግሞ ወገብሽ ታሞ ሌላ ጣጣ አልታመጪብኝ ነው። እኔ ከአይምሮ ይወጋ ሌሊ መወጋት አለበት። እንወጋለን እኮ ችግር የለውም። እሺ የመጣሁበት አንተ ነው ኢንትሮን እናሳያቸው። ምንድን ነው ያልኩት? ኢንትሮ ላይ እኔ አይ ሚን ብራም ይለምዶ መጣራ ኢንትሮን አላየሽው? አይ ሚን እኔ ስራ ሰሚኛ መጀመሪያ ኩሻፕ ስራ ለምን ይሰማል ለምን ሰማለች? እና ውረድ፣ ኩሻፕ ውረድ። ምንድን ነው ጓጓው የምትለው? እና ውረድ ያለው መጀመሪያ እኔ ኮስኳ ምንም አላልኩም እሷ ላይ ድምጽ እንዲቀየሩልህ አልፈልግም። ምንም ማስቀይማለሁ። አሁን ላስታርቅ ነበር የመጣሁት። ትንሽ በቃ ልንፈነክትህ ነበር እምቢ ካልክ ስራ ተፈነከተ። አይ አለው ሲጀመር አስራር ነው እንደዛ ትጨንቃት ብያለሁ። እይ ፍራንክ እናድርገው እላታለሁ ከሰል ተቀብቶ ምናምን እኔ እኮ አላልኩትም። ከሰል ተቀብተህ እኔ ብያለሁ እኔ ብያለሁ ከሰል ተቀብተህ ራስ ይመጣው። ወይኔ ልጅ እኔ ግረፋት ብያለሁ። በቃ የሚገደል በቃ መገደል አለብን። ልንፈነክትህ ነበር እኛም አይሰራም

ጎበዝ ሀያ ነው ያልኩ ሰውዬ ሀያ አንድ ዳይ ሁለት በስራ ስራ፣ ሶስት ቀጥ ብለህ ስራ፣ አራት አምስት ስድስት ይሄ ልጅ ጉሻፓ አይችልም፣ እንዲ ሰባት ወረድ አንተ፣ እኔ ፈነክታለሁ። ሀይሚን እንዲደብራት አልፈልግም። ሰባት ላይ ነገ ነን ሰባት ስምንት ዘጠኝ አስር አስራ አንድ

ወይኔ፣ ልብሱ ቆሸሸ። አሁን በስርዓት አሁን ደግሞ አንዴ ከፈነከትኩ ይሻላል። አዎ አሁን ደና ነሽ ነው። አየህ፣ እኔ ደና እየሆንኩ ነው ማለት ነው። እሺ እና ደገፍ በል ደገፍ በል እኔ አይምሮ ያ የተጎዳው አንተ ሲያዞረ እኔ ደህና ሆንኩኝ። ለቀቀሻ ይሄ ሁለቱም ለቀቀሽ አንተ ለቀቀት። ለማንኛውም ዳንዬ አንቺ በቃ ፍቺ ፍቺ የሰላም በይኝ። ስሚ ዳንዬ፣ ዛሬ የመጣ ነው አንተ ቤት ላይ ነው። እሷ ትንሽ ስለደረካት እናርቅ ብለን ነውና ሰብስክራይብሽም አሪፍ እንድሄድልሽ ብለን ነው የመጣ ነው አባቴ ይህ ቪዲዮ በአንተ ቤት ነው፣ ምንጭ ነው። ዳኒን አበረታቱልን እስካሁን እያደረቅን ነበርሽ እና ወገን ይነቻናሉ እ ዛሬ ጫንልሻል ፈታ ቤለ። የኛም ቤተሰቦች ደግሞ እንቁ የሚሆኑ ቤተሰቦች ናቸው፣ ይንከባከበዋል። ትንሽ እናድርቀ ብለን ነው። እሺ አባቴ፣ የምር አስጨነቃችን። የምር ያመማት ነበር የመሰለኝ፣ እናቴ። ታስታውቂያለሽ፣ ታስታውቂያለሽ፣ ወይኔ ወይኔ፣ ታስታውቂያለሽ። እና ዳኒዬ አምንብሻለሁ እንደምትሰሪ ምናምን ማርያም

ተይ እኔ ነው ይመሻል። አረ ብቻ ቤተሰቦች አብራቺ ስለነበራችሁ አመሰግናለሁ። እንዳልኳችሁ ዳኒን ጎደፊት አይ ቲንክ ስንት 5000 ምናምን ነው ቢያንስ አለን። ብዙ ስለሆንን እና አስደስቱት፣ እንወዳቸዋለን። ያው ብዙ ሰው አሳድጋችሁ አይተናል እና በቴንክ ዩ በጣም ዳኒም አንዱ የእናንተ ልጅ ነው አይደለ? የኛ ፋሚሊ ደግሞ እንደምታስበው አይደለም፣ በጣም ከባድ እንቁ ፋሚሊ ነው። ተንከባክበ በደህና በደህና በፈን ቪዲዮ አምጣቸው፣ ፈታ ይበሉ። እዛ ስራ ሰርተው ሲደክማቸው አፍታታቸው ምናምን እኔ ቢቸግረኝ ቢቸግረኝ አሮጌቶ ይመጥቻለች። አያቴን አምጥቻታለሁ እዚህ። ብቻ ቤተሰቦች የሚመቻችሁ ቴንክዩ በጣም ሰብስክራይብ አርጉት እንዳይረሳ።